አብይ አህመድ ሆይ የራስን ህዝብ በድሮን መጨፍጨፍ አቁም ስትል አሜሪካ ባወጣችው ማስጠንቀቂያ ገልጻለች በቂሊንጦ እስር ቤት ውስጥ የተደቀነብንን አደጋ መላው ሕዝባችን እንዲያውቅልን እንፈልጋለን ሲሉ አቤቱታ አድርሰውናል መጠነ ሰፊ ጥቃት ለማድረስ ወደ ጀግኖቹ ቀይ ጎንደር የተጓዘው የብርሃኑ ጁላ ተላላኪ ኃይል በፋኖ ድባቅ ተመትቷል ገና በሰባት ዓመቴ ንጉስ እንደመሆን አውቅ ነበር የሚለውና ራሱን እንደ ሙሴ የሚቆጥረውና አጨብጭቡልኝ እንደ ሕፃን ልጅ ሁሉንም ካልነካው የሚለው የበሻሻው ሰው አብይ አህመድ አሌ አገራችን። ሚሊዮኖችን በድህነት አረንቋ ውስጥ ሆና ያለ በአንድ ሰው እስከ 55 ሚሊዮን ዶላር በሚጠይቀው የጠፈር ጉዞ ሊጓዝ መሆኑ እርግጥ ሆኗል። ለሕዝቤ እንኳን አንዴ በተደጋጋሚ እሰዋለሁ ብሎ የሚናገረው ጀግና ቃልን በተግባር ፈጽሟል። ጀግና ታጋይ ነበር። የአማራ ፋኖ ብሔራዊ ኃይል በሸዋ ደራ በፍቃዱ በላይ ክፍለ ጦር ባደረገው ከፍተኛ ጦርነት የክፍለ ጦሩ ፋይናንስ ጀግናው ካሱ መሐመድ ለአማራ ህዝብ ህልውና ተሰውቷል። የሐዘንን መግለጫም ተሰጥቷል። ይዘን ነዋል ከጤና ባለሙያዎች በመቀጠል መከላከያና ፌዴራል ፖሊስም እንቢታውን መቀላቀል ጀምሯል። የደሞዝ ማነስ እና የኑሮ ውድነቱ በጣም እየጎዳን ካለው የማህበረሰባችን ክፍል ውስጥ ህይወቱን በየቀኑ የሚገብረው ሰራዊት ዋነኛው ነው። ከመከላከያ አባላት የደረሰኝ መልእክት አለ። መልእክቶቹ በርካታ ቢሆኑም ለዛሬ የተወሰኑትን ልናደርሳችሁ ወደር እስከ መጨረሻው ድረስ አብራችሁ ስትቆዩ እነዚህና ሌሎች ያልተሰሙ መረጃዎችን በዝርዝር እናስደምጣችኋለን። ሰላም ጤና ይስጥልን። ክቡራትና ክቡራን ባለምዳርችሁ ለምትገኙ የቻናላችን ቤተሰቦች እነ ለሰዓቱ ያዘጋጀናቸውን የተለያዩ መረጃዎች ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። የሚዲያችን ተደራሽነት እንዲበዛ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ እና ሸር፣ እንዲሁም ኮሜንት መስጫ ሳጥን ድል ለአማራ ፋኖ የሚል አስተያየት እያስቀመጣችሁ አብራችሁን ሁኑ። እነሆ ወደ መረጃችን ገባን። ጎንደር ላይ መሄድ ነው ወልቃይትን ብዬ፣ ጎጃም ላይ መሄድ ነው መተከልን ብዬ፣ ሸዋ ላይ መሄድ ነው መራቢቴን ብዬ፣ ወሎ ላይ መሄድ ነው ራያን ፈልጌ፣ አደራ ብሎኛል አሳምነው ጽጌ አርሼ ቀድሼ አዝምሬ አልምቼ ሕዝብን ልመግብ ያለ ሕዝብ በህይወት መኖር መከልከሉን ተከትሎ የተጠመዱ በሮቹን እንኳን ሳይፈታ እኔ አልፈልግም የሰው ጠመንጃ ሽጬ እገዛለሁ የአባቴን ጥጃ ብሎ ሲፎክር፣ አኗኗሩ ሁሉ ያልተገረፈው ወይፈኑን እየሸጠ ቁመህ ጠብቀኝ እየገዛ በገጀራና በቁመህ ጠብቀኝ የመከላከያን ጥቁር ክላሽና ስናይፐር ዲሽቃ እየማረከ በድል ጎዳና ላይ የሚገኘው የትናንቱ አርሶ አደር አዝምሮ አደር አራሽ ቀዳሽ ተኳሽ የዛሬው የአማራ ደም መላሹ ፋኖ ጀብዱን በክንዱ ታሪክን በ ቱ እየጻፈ ይገኛል። አብይ አህመድ ሆይ የራስን ህዝብ በድሮን መጨፍጨፉን አቁም ስትል አሜሪካ ባወጣቸው ማስጠንቀቂያ ገልጻለች። የድሮን ጥቃቶች ሲቆሙ ሰላም ፍጠሩ። አሜሪካ በኢትዮጵያ እየተከሰቱ ያሉ ግጭቶችን በሁሉም የኢትዮጵያ ህዝቦች ላይ የሚኖራቸውን ተጽዕኖ ማገናዘብ ወሳኝ ነው ብላለች። ኢትዮጵያ የውስጥ ግጭቶች ዘላቂ መፍትሄዎችን በመተግበር የተፈናቀሉ ዜጎች ወደ ቤታቸው እንዲመለሱ በማድረግ ህጻናት ትምህርታቸውን እንዲከታተሉና የጤና አገልግሎት እንዲያገኙ ማድረግ፣ የትጥቅ ትግልን ህገወጥ አሰራርን በማስወገድ ህዝብን የማስቀደም ጊዜ ጊዜው አሁን ነው ሲሉ ማሲንጋ ሳውቀዋል። ዩናይትድ ስቴትስ ፋኖ በተጨባጭ ወደ ሰላማዊ አማራጭ እንዲመጣ ኦሮሚያ የሚካሄደውን ጦርነት ለማስቆም የኦሮሞ ነጻነት ሰራዊት በድርድሩ እንዲቀጥል እንጠይቃለን ብሏል። እናም የፌዴራል መንግስት በራሱ ህዝብ ላይ የሚያደርሰውን የሰው አልባ አውሮፕላኖች ጥቃት በአፋጣኝ እንዲያቆምና የሰላማዊ አውዶችን እንዲያመቻች እንጠይቃለን ብለዋል። በሌላ መረጃ በቅሊንጦ እስር ቤት ውስጥ የተደቀነብን አደጋ መላው ህዝባችን እንዲያውቅልን እንፈልጋለን ሲሉ አቤቱታ አድርሰውናል። በቅሊንጦ የፌዴራል እስር ቤት የምንገኝ የአማራ የ ና የፖለቲካ እስረኞች በከፍተኛ ችግር ውስጥ እንገኛለን። የማረሚያ ቤቱ ከሚፈጽምብን በርካታ ና የተለመዱ አስተዳደራዊ፣ አካላዊና ስነ ልቦናዊ ጥቃት በተጨማሪ የፌዴራል ፖሊስ፣ የኮማንዶ የአዲስ አበባ ልዩ ኃይል፣ የመከላከያ ኮማንዶ ከፌዴራል ፖሊስ የወንጀል ምርመራና አቃቢ ህግ ጋር በመቀናጀት ተከታታይ የህልውና ስጋት የሚደቅኑ ግፎች ና የሰብአዊ መብት ጥሰቶች እየፈጸሙብን ይገኛሉ ብለዋል። በትናንትናው እለት የፌዴራል የመከላከያ ኮማንዶ ወታደሮች ከማረሚያ ቤቱ ፖሊስ ጋር በማቀናጀት ከሌሊቱ አስር ሰዓት ላይ ዞን አምስት ተብሎ በሚጠራውና አቶ ዮሐንስ ስቦ ያለው ክርስቲያን ታደለ፣ አብዱራህማን አሊ፣ ዶክተር ሲሳይ አውግቸውና ሌሎችም የአማራ የፖለቲካና የሌላ እስረኞች የሚገኙበት ዞን በመውረር እስረኞችን በብርድ ከዞን ቅጥር ውጭ በማስወጣት አካላዊ ጥቃት በማድረስና በማንገላታት ከፍተኛ ግፍ ፈጽመዋል። ውድ ወገኖቻችን በህዝባችን ላይ የሚፈጸመው ስርዓታዊ ጥቃትና የህልውና አደጋ መቆም አለበት ብለን በመታገላችን ምክንያት እስከ ሁለት ዓመት ድረስ ያለምንም ፍትህ ከሰመራና አዋሽ አርባ የማሰቀያ ካምፖች ሜክሲኮ ከሚገኘው የፌዴራል ፖሊስ ወንጀል ምርመራ በገላልና በአካላዊ ማጎሪያዎች ከተፈጸመ ብን የግብ ማተርፈን እስካሁን ሰዓት ድረስ በፍትህ ማጣት እየተሰቃየን እንደምንገኝ ይታወቃል። በአሁኑ ሰዓት በብልጽግና ስርዓት ተስፋ የቆረጠ አካሄድ ምክንያት በቂሊንጦ የምንገኝ የአማራ የህሊና የፖለቲካ እስረኞች የህልውና አደጋ እንደተደቀነብንና በማናቸውም ሰዓት ወደ ክፉ የማሰቃያ ስፍራዎች ድጋሚ ልንጓዝና በህይወታችን ላይ አደጋ የሚጥል ጥቃት ሊፈጸምብን እንደሚችል መላው ህዝባችን እንዲያውቅልን እንሻለን ብለዋል። በሌላ ዜና ለህዝቤ እንኳን አንዴ በተደጋጋሚ እሰዋለሁ ብሎ የሚናገረው ጀግና ቃልን በተግባር ፈጽሟል። ተጠቅሟቸዋል። ጀግናታ ጋይ የነበር የአማራ ፋኖ ብሔራዊ ኃይል በሸዋ ደራ በፍቃዱ በላይ ክፍለ ጦር ባደረገው ከፍተኛ ጦርነት የክፍለ ጦሩ ፋይናንስ ጀግናው ካሱ መሐመድ ለአማራ ህዝብ ህልውና ተሰውቷል። የሀዘብ መግለጫም ተሰጥቷል። ትናንት ማለትም 1492017 ወር ዓ ም የአማራ ፋኖ ብሔራዊ ኃይል በሸዋ ደራ በፍቃዱ በላይ ክፍለ ጦር ባደረገው ከፍተኛ ጦርነት የክፍለ ጦሩ ፋይናንስ ጀግናው ካሱ መሐመድ ለአማራ ህዝብ ህልውና ተሰውቷል። የአማራ ህዝብ ከኦሮሞማው ብልጽግናና በጫካ ስሙ ደግሞ ኦነግ ሸኔ ብሎ ከሚጠራው ጸረ አማራ ስብስብ የደራ አማራን በመታደግ ታሪካዊ ጀብድ ሲሰራ እየነበረ ጀግና ነው። ከፋይናንስ ባለሙያነት በተጨማሪ የጦር ጠበብት፣ የፖለቲካ ሊቅ ነበር። የተፈናቀሉትን የደራ አማራዎች ወደ ቀያቸው እንዲመለሱ ሸኔ ዘርፎ የወሰዳቸው የአማራ ህዝብ ንብረቶች በማስመለስና ህዝቡን በማደራጀት ግዙፍ ስራዎችን ሲሰራ የቆየ ጀግና ታጋይ ነበር። ወደ ጫካነት የተቀየሩትን በአድማዎች ወደ ነበሩበት ቀይነት እንዲቀየሩ ያደረገ የደራ አማራን ከሸኔ ከኦሮሚያ ልዩ ኃይል ከኦሮሚያ ሚኒሻና ራሱን መከላከያ ብሎ የሚጠራውን የኦሮሞማው ብልጽግና በእርጩም ማስጠባቂና ፕሮጀክት አስፈጻሚ ጋር በመፋለም ትናንት ማለትም ግንቦት 14 2017 ዓ.ም በጀግንነት ተሰውቷል። ለህዝቤ እንኳን አንዴ በተደጋጋሚ እሰዋለሁ ብሎ ቃልን በተግባር የፈጸመ ጀግና። የአማራ ትግል እልፍ አላፋት ጀግኖች እያፈራ ሲሆን ከነኚህም አንዱ አረበኛ ካሱ መሐመድ ነው። የአማራን ህዝብ ለማጥፋት የተነሳው ቡድን ጀግናው ካሱ መሐመድ በሚሠራው ሥራ እጅግ ታማኝ ቅንና ፈጽሞ ድርጅቱን አስቀድሞ የሚሠራ ጀግና ታጋኝ ነበር። ካሱ ከፋይናንስ በተጨማሪ ጦሩን በመምራት እጅግ የሚገርም የሚያስደምም ሸማቂ ተዋጊ ነበር። የጓዳችን መስዋዕት አንገታችን ፈጽሞ ያስደፋ ሳይሆን ለቀጣይ የተሻሉ ተጋድሎዎች እንድናደርግና እንድንጠነክር አስተምሮን አልፏል። በሌላ መረጃ ከጤና ባለሙያዎች በመቀጠል መከላከያና ፌዴራል ፖሊስም እንቢታውን መቀላቀል ጀምረዋል። የደሞዝ ማነስና የኑሮ ውድነት በጣም እየጎዳን ካለው የማህበረሰባችን ክፍል ውስጥ ህይወቱን በየቀኑ የሚገብረው ሰራዊት ዋነኛው ነው። ከመከላከያ አባላት የደረሰኝ መልእክት አለ። መልእክቶቹን በርካታ ቢሆንም ለዛሬ የተወሰኑትን ልናደርሳችሁ። ወደርን፣ ወንድሜ በላኩልህ ዶክመንት ላይ እንደምታየው በተጨባጭ የሰራዊቱ ደሞዝ ይህ ነው ህዝቡ ግን የስርዓቱ ልዩ ተጠቃሚ ስለምንመስለው ለዶክተሮቹ ያሳየውን አይነት ሀዘኔታ ይቅርና ትንሽ እንኳን አይረዳንም። ለምሳሌ የአንድ ወታደር ማረግ የሌለው መነሻ ደሞዝ 5659 ሲሆን ከዚህ ላይ የበጀት ወይም የምግብ 2400 ተቆርጦ በእጁ 3259 ብር ይደርሰዋል። የሌሎችንም በጀት እየቀነስክ እስከ ኮሎኔል ማየት ትችላለህ ይላል። ሌላኛው አምስት ዓመቴ ነው ይህንን ተቋም ከተቀላቀልኩ። 10 አለቃ ነኝ። ተጣርቶ እጅ የሚገባው ደሞዝ 4996 ብር ነው። በጋራ እንመገባለን። የምግብ በጀት 2 መቶ ብር ይባላል። ነገር ግን የምንበላው ምግብ ምግብ አይባልም። የወሰርናትን ደሞዝ ሙሉ ምግብ እየገዛን እስከ 15 እንጨርሳታለን። ታምናለህ እህቴ። ሙታፍ ቃድ ቢሰጠኝም ብር ስለሌለኝ ልሄድ አልቻልኩም። ቀጣይ ወር እየጠበቅኩ ነው እቁብ ገብቼ ለመሄድ። የልብስ ካልክ በአመት አንድ የመከላከያ ዩኒፎርም አለ። ከዛ ውጭ ምንም የለም። እኔ ደግሞ የመከላከያ ዩኒቨርሲቲ ቢሾፍቱ አራተኛ ዓመት ተማሪ ነኝ። ስለዚህ ሬንጀር ፋንታ፣ ከታች የለጠፍኩልህ የዩኒቨርሲቲ ዩኒፎርም ይሰጠናል። አይተህ ከሆነ በዚህ ሰዓት በዩኒቨርሲቲ የመከላከያ ዩኒቨርሲቲ አመራሮች እየዞሩ እኛን ተቀላቀል ያሉ እያሉ ተማሪዎችን እያወናበዱ ነው። በጣም ያሳዝናል። ሌላው ይቅርና ምግብን ሳስበው ለሚገቡ ተማሪዎች አዝናለው። ፎቶን ስሜ ባይጠቀስ ይላል ሌላኛው የመረጃ ምንጫችን። ሌላኛው የመከላከያ ደሞዝ ይህ ነው፣ ተቆራርጦ እጃችን ላይ የሚደርሰው ብነግርህ ትስቃለ። ደግሞ የሚቆረጠው ብዛቱ ለመከላከያ እግር ኳስ ክለብ ወይም መቻል ሁላ ነው ከደሞዛችን የሚቆረጠው። በነገራችን ላይ ፎቶ ላይ ከ1 እስከ 9 የዘረዘራቸውን የእርከን ደረጃዎች ለማብራራት ያህል፣ ለምሳሌ አንድ ምክትል መቶ አለቃ ወደሚቀጥለው የመቶ አለቃ ማድረግ ለማደግ ሁለት ዓመት በምክትል መቶ አለቃ ማዕረግ ማገልገል አለበት። ነገር ግን ሁለት ዓመቱን ጨርሶ በተለያዩ ምክንያቶች ወደ መቶ አለቃ ማዕረግ ከፍ ማለት ሳይችል ከቀረ በዛው በምክትል መቶ አለቃው ማዕረግ ይቆይና አንደኛ እርከን ተብሎ ለሚቀጥሉት ሁለት ዓመት በዛው በምክትል መቶ አለቃው ማዕረግ ያገለግላል። ከዛ በሚቀጥለው ማደግ ካልቻለ ሁለተኛ እርከን ይባላል፣ እያለ እስከ ዘጠኝ ይቀጥላል። ሌላኛው የመረጃ ምንጭ ጭማሪ ያለው ለምግብ ብቻ ነው። ለምሳሌ የኔ ደሞዝ መቶ አለቃ ሳይቆራረጥ 9196 ብር ነው። ነገር ግን እጀ ላይ የሚደርሰው 5597 ብር ከ53 ሳንቲም ነው። የሚቆረጥብኝ 3598 ብር ይቆረጥብኛል። ከዛ እንደገና ለምግብና ድጎማ ተብሎ 3000 ብር ይሰጣል። አሁን ተመልከት፣ የኔ ደሞዝ እጀ ላይ የሚደርሰኝ 5597 ብር ሲደመር ለምግብ የሚሰጠኝ 3000 በአጠቃላይ 597 ብር ይደርሰኛል። ተመልከት እንግዲህ መቶ አለቃ ማዕረግ ለመድረስ በትንሹ 15 ዓመት ደም ተፍተህ ማገልገል አለብህ። 15 ዓመት ሙሉ ደምህን አፍስሰህ ደሞዝ ይችናት ይላል። ሌላው እናከብረሃለን። አስር አለቃ ባላለው የሀገር መከላከያ ደሞዝ እስኬል ባልከው መሰረት አንድ ተራ ወታደር እስከ መስመራዊ መኮንን ያለው ከ6000 እስከ 8000 ነው። ከመስመራዊ መኮንን እስከ ከፍተኛ መኮንን ያለው ከ10000 ባይበልጥም ከራሱ ሰራዊት ከሚመራው አባል የሚዘርፈው ብዙ ነው። ለምሳሌ ሬሽን ቀንሰው ይሸጣሉ። ሰራዊቱ እየተራበ ጥይት ጠፋ ብለው ይሸጣሉ። ሌላውን ትተን ነው። ለምን በህግና በስርዓት አንተዳደርም ብሎ ብጠይቅ ከፈጣሪ ቀጥሎ በእኔ ህይወት የማዘዝ ስልጣን ጭምር አላቸው። አብዛኛው ሰራዊት በገዛ አመራሩ ነው እየተረሸነ ያለው ይላል። በሌላ መረጃ አገዛዙ መጠነ ሰፊ ጥቃት ለማድረግ ከብዙ አቅጣጫ ወራሪ ሰራዊት ያሰማራበት ቀጠና የአርማጮሆ፣ ጠገዴ፣ ዳባት፣ ወገራ፣ አጅሬ፣ ጃኖራ፣ ራዕና ና ብስኒት፣ ዛሬማ አቅጣጫዎች ዝግ የአራት ማዕዘን ስልት ቀይሶ ተንቀሳቅሶ ነበር። ከምዕራብ ወደ ምስራቅ ከአርማጮሆ ጃኖራ ከሰሜን ምዕራብ ወደ ምስራቅ ከጠገድ ያጅሬ ከምስራቅ ወደ ምዕራብ ከዳባት ከተማ አጅሬ ከተማ አቅጣጫ ከምስራቅ ሰሜን አቅጣጫ ከደባርቅ ዛሪማ ከምስራቅ ምዕራባዊ አቅጣጫ መነሻውን ደባር አድርጎ ጥራአናን ብስንቲ አቅጣጫ ጠላት ያለ የሌለ ኃይሉን አሰባ ሳይደፈሪዎችን ጎራ ለመርገጥ የተነቃነቀ ሲሆን በአፍባህራ አሞራው ኮር ሰሜን፣ ብርቅዬ፣ ራስ ደጀን፣ ድብ፣ ጠለምት፣ ተከዜ ክፍለጦሮች እንዲሁም ከኮር ውጭ ከጎቤ ክፍለጦርና ዘራይ ክፍለ ጦሮች የተውጣጣ የሰራዊታ ክፍሎች ጠላትን በየመጣበት ግንባር ፈትገው እየቆሉት ቆልተውትም ከአፈር እየቀላ የተቀላቀሉት እጅግ አንጸባራቂ የአውደ ውጊያ ድል በየግንባሩ እየተመዘገቡ ይገኛሉ። በሌላኛው የውጊያ አቅጣጫ ሁለት የወረዳ ከተሞችን ማለትም የአምባ ጊዮርጊስና የዳባት ከተሞችን በብርሃን ፍጥነት ጠላትን ደቁሶ በመቆጣጠር ለወገን ኃይል የውጊያ ድጋፍ አቅጣጫ ማስፋት የቻለው ግዙፍ የጎንደር የበጋሻው ክፍለ ጦር አሃድ አካል ብርጌዶችና ሻለቆች ናቸው። በቀጠናው ወጥመድ ከበባ ስር የገባው የአገዛዙፋን ጠባቂ ወንጀለኛ ታጣቂ ፈርጥጦ እንዳይወጣ ከቆላ እስከደጋ ያሉ መሬቶች በወገን ተዘግተው ጠላት የቶን ሰዓት እየለበለበው ይገኛል። ቁጥሩ የበዛ ጠላት ሙት ቁስለኛና ምርኮ እየሆነም ይገኛል። የአፍ ባህ አተከዜ ክፍለ ጦር አካል ብርጌድም ጠላትን ሙትና ቁስለኛ አድርጓል። የጎንደር የበጋሻው ክፍለ ጦር ጎንደር ብርጌድ በማክሰኝት አቅራቢያ ትንዛዝ የተሰኘ ልዩ ቦታ ለሶስት ሰዓት ውጊያ ካገዛዙ ሰራዊት ጋር የተደረገ ሲሆን በውል የተመዘገበ ሰብአዊና ቁሳዊ ጉዳት ግን የለም። በመጨረሻም ገና በሰባት ዓመቴ ንጉስ እንደመሆን አውቅ ነበር የሚለውና ራሱን እንደ ሙሴ የሚቆጥረውና አጨብጭቡልኝ እንደ ህፃን ልጅ ሁሉንም ካልነካው የሚለው የበሻሻው ሰው አብይ አህመድ አሊ ሀገራችን በድህነት አረንቋ ውስጥ ሁና ያለ በአንድ ሰው እስከ 55 ሚሊዮን ዶላር በሚጠይቀው የጠፈር ጉዞ ሊጓዝ መሆኑ እርግጥ ሆኗል ጠቅላይ ሚኒስትር አብይ አህመድ ወደ ጠፈር ሊጓዙ ነው የሚለው የበርካቶች ጥያቄ ቢሆንም እርግጠኝነቱ በማስረጃ አቅርበናል በአለም ታሪክ ወደ ጠፈር የተጓዙ ሰዎች ቁጥር 721 እንደሆነ የታሪክ ድርሳናት ያሳያሉ ከነዚህ ውስጥ አብዛኞቹ የጠፈር ተማራማሪዎች ሲሆኑ ከቅርብ አመታት ግን ጥቂት ሰዎች ከፍተኛ ገንዘብ በመክፈል የዝቅተኛውን ንፍቀ ክበብ የጠፈር ጉብኝት አድርገዋል መሰረት ሚዲያ ከሀገር ውስጥ እንዲሁም በዋናነት በተባበሩት አረብ ኤሚሪቶች ከሚገኙ ምንጮች ለበርካታ ቀናት ሲያሰባስበው የነበረው መረጃ እንደሚጠቁመው በዓለም ታሪክ ለመጀመሪያ ጊዜ የአንድ የሀገር መሪ ወደ ጠፈር ሊጓዝ ሰፊ እንቅስቃሴ እየተደረገ ነው። መንገደኛውም ጠቅላይ ሚኒስተር አብይ አህመድ ናቸው። በሚኒቶች የሚገኘው ምንጮቻችን እንዳረጋገጡልን ጠቅላይ ሚኒስተሩ ወደ ጠፈር የመጓዛቸው ዓላማ በርካታ ግቦችን አካቷል። ከነዚህ መሀል የሰላምና የአንድነት ምልክት ላለም ብሎ ለኢትዮጵያ ማስተላለፍ እንዲሁም ወጣቶች ወደ ቴክኖሎጂ ዘርፍ እንዲሳቡና እንዲነሳሱ ለማድረግ ታስቧል። ውይይቱ በኢትዮጵያ መንግስት እንዲሁም በተባበሩት ኢሚሪቶች በኩል በስፋት ሰዓት ንግግር እየተደረገበት ነው ያሉት አንዱ በዱባይ የሚገኝ የመረጃ ምንጭ በተለይ ከጠፈር ላይ ሆኖ ለዓለም ሕዝብ መልእክት ማስተላለፍ የቅዱ ዋና ግብ ነው ብለዋል። ፕሮጀክት ኤክስ የሚል ስም ተሰጥቶት እየተሰራበት እንደሆነ የሚነገርለት ይህ የጠፈር ጉዞ ወጪው በተባበሩት ኤሚሬቶች የሚሸፈን መሆኑን አንድ ሌላ እዛው ዱባይ የሚገኝ ምንጭ ለሚዲያችን ተናግሯል። ለመዳሰስ የሞከርናቸው ጽሁፎች እንደሚጠቁሙት ወደ ጠፈር የሚደረግ ጉዞ ለአንድ ሰው ከትንሹ 250 ዶላር እስከ ከፍተኛው 55 ሚሊዮን ዶላር ሊደርስ እንደሚችል ይጠቁማሉ። ለምሳሌ ብሉ ኦሪጂን እና ቨርጅን ጋላስቲክ የተባሉ መንኮራኩሮች ከንፍቀ ክበብ በታች ለሚደረግና ርካሽ የተባሉ ጉዞ ከ2000 ዶላር እስከ 400 ዶላር ያስከፍላሉ። ራቅ ያሉና ከንፍቀ ክበብ ውጭ የሚደረጉ የጠፈር በረራዎች የሚያከናውኑት እንደ ስፔስ ኤክስ ያሉ ሮኬቶች ደግሞ በአንድ ሰው እስከ 55 ሚሊዮን ዶላር ወይም 73 ቢሊዮን ብር እንደሚያስከፍሉ ታውቋል። ጠቅላይ ሚኒስትር አብይ ሊጓዝ እቅድ የያዙት ከንፍቀ ክበብ ውጭ ወደ አለም አቀፍ የጠፈር ማዕከል ኢንተርናሽናል ስፔስ ስቴሽን እንደሆነ ታውቋል። ወጪውም ከላይ እንደተጠቀሰው በ አንድ ሰው እስከ 55 ሚሊዮን ዶላር እንደሚደርስና በኢሚሬቶች እንደሚሸፍንም ታውቋል። አንድ ሌላ የስፔስ ባለሙያ ግን የጉብኝቱ አይነት ሉናር የሚባለው እንደሆነ ሲገልጽ እንደሰሙ ጠቅሰው ይህም ጨረቃ ላይ ሳይታረፍ ዙሪያውን በመሄድ የሚደረግ ጉዞ ሊሆን እንደሚችል ጠቁመዋል። የተባበሩት አረብ ኤሚሬት የዛሬ ስድስት ዓመት ገደማ ሀዛ አል ማንሱሪ የተባለ ዜጋዋን ወደ ጠፈር ልካ ነበር። ከዛ ወዲህም ከአሜሪካዊ የጠፈር ድርጅት ናሳ ጋር በመተባበር በመጪው የፈረንጆቹ ዓመት 2026 ላይ ሰው ወደ ጨረቃ ለመላክ እየተዘጋጀች መሆኑን መረጃዎች ይጠቁማሉ። ከጉዞው ጋር በተገናኘ ሂደቱን ተከታትለው እንዲያስፈጽሙ ቢያንስ አምስት የሚሆኑ የመንግስት ኃላፊዎች የቤት ስራ እንደተሰጣቸው የሀገር ቤት ምንጮች አረጋግጠዋል። የቤት ስራ እስከ ሐምሌ 2017 ዓ.ም ድረስ ንግግሮችን በመጨረስ ከመስከረም በኋላ ጉዞው እንዲከናወን ማድረግ ነው ተብሏል። ነገር ግን ጠቅላይ ሚኒስተሩ ወደ ጠፈር ከመጓዛቸው በፊት ለበርካታ ወራት ልምምድና የጤና ሁኔታ ክትትል ማድረግ እንደሚጠበቅባቸው አስረድተዋል። አንድ ስማቸውን የማንጠቅሳቸው የመንግስት ኃላፊን በጉዳይ ዙሪያ መረጃ ጠይቀን በመጪው ዓመታት ከተያዘ ዕቅዶች ውስጥ አንዱ ነው ለኢትዮጵያና ለዓለም ህዝብ የእርቅ ቅና ሰላም ጥሪ ይደረጋል ብለው አጭር ምላሽ ሰጥተዋል። መረጃው የመሰረት ሚዲያ ነው። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች እነዚህን ይመስሉ ነበር። በሌላ የመረጃ ሰዓታችን እስክንገናኝ ድረስ የዩቲዩብ ቻናላችን ሰብስክራይብ፣ ሼር እንደዚሁም ላይክ እያደርጋችሁ ጠብቁን። ቸር እያገናኘን መልካም ቆይታ